ሰላም ሰላም የፀሐይ ተከታታች ፍቅሮቼ ማሮቼ ዛሬ በዲስ ቪዲዮ መልሻለው ማለት ነው። ምንድነው ስትሉኝ የአጎቴ ሚስትና አጎቴን ፍራንክ ላደርጋቸው ነው። ግን መጀመሪያ አጎቴን ነው የማወራው። እሷ ደግሞ በኋላ አስተያየቷ ምን እንደሆነ እንሰማለን ማለት ነው። ምንድነው እሱ የእናትህን አጽም ስጭኝ፣ የእናትህን አጽም ስጠኝ። እኔ ሶስት ሚሊዮን የሆነ አዋቂ አዋቂ ጠይቄ ሶስት ሚሊዮን ብር ሰጥሻለሁ ብሎኝ ከዛም በላይ ጨምርሻለሁ ብሎኝ ያሉ ለምለው። እስቲ ምን እንደሚል ተከታተሉ። ሸር ላይ እያደረጋችሁ አበርታቱኝ ማለት ነው። አሳቢ አስተያየታችሁን ጻፉልኝ። እናንተ ብትሆኑ ሶስት ሚሊዮን ብር ልስጣችሁና የእናታችሁን አጽም ወይን ያታችሁን አጽም አውጥ ብትባሉ ተላላችሁ? እስቲ አሳቢ አስተያየታችሁን ጻፉልኝ። ግን ይከብዳል። ወይኔ ጉዴ! ምን እንደሚልኝ ፈራሁነ። የራሱ ገናሁ ማለት ነው። ግን የሆነ የገባው ነው አጎቴና፣ ምንም አይልም። እስቲ ወደ ቪዲዮ እንሄድና ምን እንደሚነሳ አንተ መጀመሪያን ያንተን ማለት ነው። አንተን ለሳምን ነው አንተ ያኔ 3 ሚሊዮን ምናምን ስልኝ እኔ በጣም ብዙ ነው የመሰለኝ ማለት ነው። እና በዛ አጎቴ ይረዳኛል በቃ እንደዚህ እንደዛ። አንተ ስለህ የገባ ስለሆንክ ማለት ነው። እና አሁን አሁን አንተ ማለት ነው፣ ሀሳቡን ነግር። ይሄ ቅርብሽ ነው የምትለኝ ዋላ ምንድነው ቃል እንዴ? በጣም ይቅርብሽ ነው ማለት እንጂ ዳሽ ምን ሆነ ነው ሶስት እኔ እኮ ሶስት ሚሊዮን ብር ማለት ነው። ሶስት አመት እኮ አላገኘሁም። ምን ሆነ ነው ሶስት ሚሊዮን ብር እኮ ጤናና ሰላም። አሁን እሱ እኮ እንደዛ ነው ግን እንደዚህ መር የሆነ ብዙ ይዛ የምትመጣው መዘዝ እና ተንኮል ሌላ ችግር እንዳለች እንዳዘመኛል። ምን ችግር ያመጣል? ሽ ብር ጨምር ልበለው፣ ጨምር ሳይሆን ትቸዋለሁ። አመሰግናለሁ በስርዓት ስላወራኝ። ሁለት ቀን ሶስት ቀን ሆነኛ ልጀርበው ብዬ ማለት ነው ሁለት ቀን ሶስት ቀን ሆነኛና በፌስቡክ ነው የመጣው እና ምን እንዳለ ታውቃለህ ምን በንስ የት ነሽ ያለሽው ምናምን ሲለኝ፣ እንዴ መጀመሪያ የት እንደሆን አውቃለሁ ብለ ለ ምናምን ስለው የት እንዳለሽ ከፈለሽ አሁን ምኑ ጋር እንደተቀመሽ ራሱ ምን ደረሻ ማለት ነው። ከዛ ከነ ወንበሩ አሁን በቪዲዮ እያየህ ቢሆን እሺ፣ ከነ ወንበሩ የተቀመኩበትን ሁሉ አያወቁ ማለት ነው፣ የት ጋር እንደተቀመሽ። ከዛ ይሄን ሁሉ ሲለው፣ ይፈራሁኝ። ከዛ ሽ ምንድን ነው የምትፈልጊው፣ አርግልሽ ሰው ነው እንደኔ ከዛ ምንድን ነው የምትፈልጊው ሲለኝ፣ እኔ በአሁን ሰዓት ብር ነው የሚያስፈልገኝ አልኩት። ስንት ብር አይደል ለምንድን ነው የምትቀየው ሀሉ ለምን ለምን ብሎኛል። እንዴ አጎት መጀመሪያ በምንድን ነው የተነሳሁት አትለኝም? እኔ ንገርሽ መቼም ሆኖ ሽ እንደማይሆን እርግጠኛ ነው። ምን እንዳሌ ምን እንዳሌት መስማት ትፈልጋለ? ብሩን ባለፈው ሲሰሩ አንደኛው ልክ በቃ በሽተኛ መስሎ በቃ ልክ መፍትሄ ፈላጊ መስሎ ቁጭ ብሏል። ሲመጣ እንዲያው ጤት መጣ፣ እንዲያው ምን ሆነ ነው እኔ ሆምና ተመጣሁ፣ እንደዚህ ቆየ። በቃ አይደለም ጋሽ አሁን ያልኩህን መጀመሪያ የተለየብኝ ማለት ነው፣ የተለየብኝ መጀመሪያ ያለኝን ማለት ነው። የሶስት ሚሊዮን ብር እኔ እኮ አስጠንቁዬልሽ ልስጥሽ አይደለም ያለው እሱ ማለት ነው። እኔ ከሌላው ለየት ያለብኝ ምክንያት አጽም አምተሽ ነው የምሰራልሽ ማለት ነው። ከዛ በአጽም ይሰራል እንደ ጠንቋይ በአጽም ይሰራል? እንዴ እንዴ እኔ ሰምቼ አላቅም። ከዛ የማና ጽም አገኛለሁ አልኩት እኔ ማለት ነው። እናንተ ቤት በቅርብ ሰው የሞተ ሰው አለ አይደል? ይሄን እኮ ነው አሁን። እሺ፣ በምን ያውቃል? ይሄን እሺ፣ የእናትህ ነው። ከዛ ማን ሞቷል አልኩት፣ ድንገርማ ከዛ ማን ሞቷል? እኛ በቅርብ የሞተ ሰው የለም፣ ዘመድ የለንም አልኩት። ዘመድ አለም ፈልጓል አይደል? ወይን አጎትሽ እናት ወይን አባትሽ እናት ነው ፈልጓል። ያጎትሽነህ አው፣ ከነ አጎቴ ያውቃል ከነዘር ማንዘሪ ከነ ልጆቼ ከነ ባሌ ከዛ እኔ እንደዚህ አይነት የሆነ የገቡ አጎት አለኝ ግን እንደዚህ አይፈጽምም አውቆታለኝ ማለት ነው። እኔ እንደዚህ የጨራሽ የያቴን አጽም አውቆት ዝም ካለም ባይንትን ባይልኝ ባታረግልኝ ይቅርብ ስለው፣ እንደውም ሶስት ሚሊዮን አረገ አምስት ሚሊዮን አረገልሻ አለኝ ማለት ነው። አጽሙን የእጇና ጣት አምጪልኝ፣ ብዙ ነገር ዘር ማንዘርሽ የማይዝቀው ሀብት ልስጥሻ አለኝ።

እንዲህ ሚስጥር ነው። የቤተሰብ ለፋ ሚስጥር አይወራም። እኔ እናንተ ብቻ ነው እሺ። ከዛ እኔ ደግሞ ምን አልኩ መሰለ ማሸነፊያ የለም ማለት ነው። ከዛ እኔ ይሄን ነገር ማድረግ አልችልም። አንደኛ ማስቆፈሪያ በጣም ብዙ ብር ነው የሚሉት አልኩት። እሳትሽ አለው ቅድሚያ ያስገባሻል። አካውንት ላኪ አለኝ እና አካውንቴን ልስጠው እንዴት መጀመ 200 ሺህ ብር ነው እኮ ማስቆፈሪያ ስለሆነ ማለት ነው። ችግር የለውም። የእናትሽን ትኩስ ተኩስ አጥም ስለሆነ ነው አይደል? ከዛ ከነው ቆይ ስንት ወሯ ነው ከሞተች? አያታ አያታችን ነው ማለት ነው። ስንት ወሯ ነው? ስንት ወሯ ነው? አያታችን ነው። አያታችን ነው ይሄ ሰውዬ ተልኮ ነው ማለት ነው። እኔ ጋር በቃ ሰባት ወር ገደማ ምናምን አካባቢ ነው ያለኝ። ተልኮኑም እንዲህ በቃ ተልኮኑ ዋላ ትክክለኛ ጠንቋይ የቤት የሚከናወነውን ነገር ይሰራ ያውቃል ማለት ነው። ነገርኩሽ እኮ አንደኛ መንፈስ ስለሆነ ያው መንፈሱ ሌላ ስራ ያለው አንዱ ካንዱ አንዱን ካንዱ መረጃ ማሰብሰብ ነው እና አሁን ይሰጠኛል። አሁን እንደ አሁን ትክክለኛ ባረገ ይሰጠኛል። እንዲ ብር ይሄን ያክል ብር ይልክልኛል። አሁን አካውንት ብሎ ያንቺን አካውንት ካወቀ በኋላ አካውንት አወቀው፣ ከዚያ በኋላ በዚህ አካውንት ያንቺን ከተረዱ በኋላ በቃ ያው ገንዘብ እንትን ማለት ነው የሚፈልጉት ያንቺን ገንዘብ ማውጣት ይችላሉ ማለት ነው እኔ ካስገባዲ በኋላ ላይ አስገባለሽ ይችላል። አካውንትሽን ከነገርሽው በኋላ ብቻ አካውንት ላይ ያለው ሁሉ ጨርጓታል። እኔ ብሬ የለኝም እኮ ስልህ አለኝ መኖር ግን እሺ፣ ባዶ አካውንት እንስጠዋ፣ ምን ቸገረን። ባዶ የያ አልተከፈተ አካውንት ከላከል ባዶ አካውንት ልስጠዋ። እንደዛ ከሆነ ባዶ የሌለኝም፣ ባዶ እኔ ብሬ የለኝም፣ የለለኝን ማለት ነው። አሁን እኮ የምናወረውን ከሰማንስ? አሁን ቆይሽ እንደዚህ የሚያከሆን የምናወረውን ከሰማንስ? የሚያከሆን እኮ አሁን የምናወረውን ከሰማንስ እ አሁን ዛሬ አወራነው እንከ ሰማ። በጣም ይገርማል ግን እኔ ማለት ነው ያ ትንፍሽ እንዳትል አሁን ተስማማለህ አትስማማማ በመውጣቱ እኔ እንዲያልፍልኝ አትፈልግም ማለት ነው። እኔ እንዲያልፍልኝ አትፈልግም። እኔ እንዲያልፍልኝ አትፈልግም ማለት ነው። አሁን የእናትህ አጽም ስለሆነ ነው። ታዲያ አንተ ፈቃደኛ ካልሆንክን የእናትህን አጽም አወጣለሁ። እንደ ጉድ እኮ ነው። በቃ አባቴን አስፈቅደዋለሁ። አባት ወንድም አይደለ? አባት ከፈቀደ መቼም እምቢ አትልም፣ እምቢ አትልም። ሰው ከሞተ ሰው ከሞተ በኋላ እኮ ሁን አባቴ ከተስማማ ላውጣው ላውጣና ልስጠው ከሆነ እውነት እምነግርሽ ነገር ቢሆን በእውነት ሊጠቅምሽ ሳይሆን አንቺ ሊለውጥሽ ሳይሆን፣ የአንቺን እድገትና የአንቺን ለውጥ ወደ መሬት አዘጥ ውስጥ አስገብቶ በቃ ከሰው በታችና በቃ የሆነ አእምሮ በሽተኛ ለማድረግ እንጂ አንቺን እውነተኛ ለውጦ ህይወት ሊሰጥሽ እንዳልኩ አውቶ ፐርሰንት አረጋግቼ ለመናገሽ ነው። ገሱ ማለት ነው።

ነው ግን ቤተክርስቲያን ሳሚ ሁሉ ጴንጤ ሁሉ ጠንቋ የሄድን ማለት አይደለም። ይሄን ታውቂያለሽ። አንቺ ስለማትሄጅ ሳይሆን ባልሽ ስለማይወድ ሳይሆን የሚሄድ ሰው አለ። ታውቂያለሽ? አዎ፣ የሴጣን ስራ እንደሆነ ይታወቃል። ግን እኔ ደግሞ በዚህ የመጣ እንደማልወድ ያውቃል። ግን እሱ ማለት ነው። ምክንያቱም አሁን አሁን የከበደው በእናቱ በእናቱ ስለሄድኩ መሰለኝ

አንቺ አሁን ማለት ነው አሁን ለባልሽ ወግነሽ ነው ዋለ ኃጢያት ነው ብለሽ ነው የምታስቢ እንዴ? ማለት ጥሩ እንዳልሆነ ነው። ደግሞ ክብሩም ቢሆን ይገባዋል ገብቶታልም። በልጅም በቀበልን በጣም እንደሚዋደዱ እናውቃለን። እኔን አይወደኝም ገመትኩት ኮ እኔን አይወደኝም፣ ቢወደኝማ ምስጥ ነው የሚበላው አጽሟ ምን ችግር አለው አጽሟ። ለወተሽ ውሰጅ ቢለኝ ምን ችግር አለው ሰው ሀብት ይሰጥ የለ እንኳን አጽሟ። እኔ አንድ ነገር ልንገርሽ፣ እኔንም የማይጠቅም እኔንም የማይጠቅም አንቺንም የማይጠቅም ነገር እና ግብትኝ ማለት ነው ይ ብዙ ፍቅር አለ ለእኔ ንጹህ ፍቅር እንዳለሽ ከዛሬ ያቃለሁ። ወደ እንዴት ነው የሚያውቀው? አልተባበልሽም ቃልተሽ ነው ብትኝ ለምን እንደው የፈለገ ብዙ ብር እኮ ነው። ብዙ ብር እኮ ነው። አሁን የጠረኸው ብር ሀያ ሚሊዮን እንደው አምስት ሚሊዮን እንኳን በእኛ ሀገር ስንት እኔ ውስጥ ያቀው ኢየሱስ ነው በአሁኑ ሰዓት ነው የምልሽ ኖሮ ሳይሆን፣ እኔ ብሬ ልኝ ግን ማለት ነው እግዚአብሔር የለም ግን አሁን ካልሽ በበለጣ አብልጥ የማይዋ ግስት የማይው ክርስቶስ ነው። ስለዚህ እኔ አሁን ስለብር ሳይሆን ማለት ነው ብር ምንም ምንም፣ በቃ ምን ልንገርሽ እና ቦታ ጋር ሰላም ፍቅር ጤና ይሄ ካለ። አይ እኔማ እንደ አጎቴማ መቼም አታሳፍረኝ ብዬ ነበር። እንደዚህ ከሆነ በቃ ፕራንክ ነው። ለማንኛውም ፕራንክ አድርጌ ፕራንክ አድርጌ ነው ውሸቴን ነው ፕራንክ አድርጌ ነው ለዩቱብ ዩቱብ ቪዲዮ እየሰራ ፕራንክ አረኮ ታታየማ ይከፈልሃል። ግን ያው ግን ያው አስተያየታቸውን አይቼ ነው የምከፍል። ግን ታዘብኩ፣ በዚሁ አጋጣሚ ታዘብኩ። ግን ያው በቃ ምን እተማመንብሃሉ ሀውጩ እንደማለት አንተ ጨራሽ ጥሩ አይደለም፣ ምናምን እያልክ ትመክራለህ። እኔ እንዲያልፍልኝ ማንኛችሁም እኔ እንዲያልፍልኝ አትፈልጉም። በቃ በቃ ድሮ ምድሌ ነው።